እንኳን ደህና መጣችሁ። ይህ ፕራክቲስ ኢንተርናሽናል ላንጅ ትሬኒንግ ሴንተር ነው። በዛሬ በክፍል ስልሳ ሰባት ትምህርታችን እንግዲህ እንደወትሮ ስለ አራቱ የኢሲ አይነቶችን ለማየት እንሞክራለን። ኤክስፖስተሪ፣ ዲስክሪፕቲቭ፣ ናሬቲቭ እና አርጉመንታቲቭ ማለት ነው። ኢንትራንስ ኤግዛም ላይ እንዴት ነው የሚጠየቀው? የተጠየቁ በጣም ሳምፕል ሴሌክት የተደረጉና በተደራጋሚ የጠየቁ ጥያቄዎችን፣ ሁሌም ደግሞ የማይቀሩ ጥያቄዎችን ሴሌክት አድርገን እነሱን የሰራን ምሳሌዎችን ለማየት እንሞክራለን። እንዲሁም ደግሞ በአንቀጽ ውስጥ እነዚህን በቀላሉ ኪወርድ ተጠቅመን እንዴት መለየት እንደምንችል ሚስጥሮችን ወይም ደግሞ ቴክኒኮችን ስትራቴጂ ለማየት እንሞክራለን። ቀጥታ ወደ ጥያቄያችን እንሄዳለን ማለት ነው። የመጀመሪያው ጥያቄ ስቱደንስ ዩኒፎርም ሀዝ ግሬት ቤኔፊትስ ባት ኤት ዘ ሴም ታይም ኢት ሀዝ ኦልሶ ዲስአድቫንቴጅስ። በአጭሩ እዚህ ጋ በቀላሉ ምን አይነት አንቀጽ መሆኑን ለመለየት የምንለመለየት የሚያስችለን ክሉ ተሰጥቶናል። ኦኬ አሁን እዚህ ጋ ስቱደንስ ዩኒፎርም ሀዝ ግሬት ቤኔፊት ማንኛውም ነገር ወይም እዚህ ጋ ዩኒፎርም ነው የተጠቀሰው ጥቅም አለው ጉዳትም ደግሞ አለው እያለ እያወዳደረ ወይም እያነጻጸረ የሚያቀርብ ከሆነ ሁሌም ይሄ ኤክስፖዚቶሪ ድርሰት ነው ማለት ነው። አላማ ማወዳደርና ማነጻጸር ከሆነ ኮምፔን ኮንትራስት ከሆነ ኤክስፖዚቶሪ ወይም ከላይ ድርሰት ነው የሚሆነው። ቢሎ አር ማይ ሪዝን to claim that group ከታች እኔ ሪዝኔ ወይም ምክንያቶቼን አስቀምጫለሁ። ለምን ግሩፕ ዲስከሽን ፕሪፓራቶሪ ሌቭል ላይ ግሩፕ ዲስከሽን ከሌክቸር ሜትድ በጣም የተሻለ ነው። ሶ ኦልዌይስ ደግሞ እዚህ ጋር ቁልፍ እንትናችን ኦቶሩ አንድ ነገር ደግፎ ሌላ ነገር ነቅፎ እና እሱ የደገፈበትን ምክንያትን በምክንያት እያብራራ የሚሄድ ከሆነ አሳማኝ ነው። ሪደር እያሳመነ ነው። ሶ ፐርስዌሲቭ ወይም አርጉሜንታቲቭ ነው ማለት ነው አሳማኝ ድርሰት ነው ማለት ነው። ኦኬ ወደ ቀጣይ ጥያቄያችን እንሄዳለን። ኦኬ ታንክ ዩ ቨሪ ማች። የዛሬ እንግዲህ በዚህ ቪዲዮ ያለን ይሄ ጥያቄዎች እነዚህ ይመስሉ ነበር። እንኳን ደህና መጣችሁ።